አሰላሙ አሌይኩም ወራህመቱላህ በረካቱ ውድና የተከበራችሁ የአፍሪካ ቲቪ ተከታታዮች፣ በድጋሚ እሰላሙ አሌይኩም ወራህመቱላህ በረካቱ። ረመዳን ያው እንግዲህ እንደሚታወቀው ቀኑ እየሄደብን ነው። ለእናንተም ረመዳን የጤና የአፍያ እንዲሆንላችሁ ምኞታችን ነው። ያው መንገድ ላይ ጥያቄዎችን በተለያየ አካባቢ እየተንቀሳቀስን እየጠየቅን እንገኛለን። ዛሬ ደግሞ ያው አብነት 26 መስጅድ ተገኝተናል። እዚህም ደግሞ ከተለያዩ ወጣቶች ጋር ቆይታ እናደርጋለን። እናንተም ከእኛ ጋር ቆዩ እስከ ፕሮግራማችን ፍጻሜ። ወሰላሙ አሌይኩም ወራህመቱላህ በረካቱ።

ቀደም ብሎ የነበረው ሶስት አይነት ዘርፍ አለው። መጀመሪያ አንድ ሱዳናዊ የነበረ ኡስታዝ እድሪስ በሚባል የዛሬ 2526 ዓመት ገደማ እዚሁ ሂቭዝ በሂቭዝ ተራዊን ሰግድ ነበር። ከዛው አብዛኞቹ ወይም ደግሞ እዚህ አካባቢ የምታውቃቸው ትልልቅ ሰዎች ሂቭዝ የቀሩበት ኡስታዝ መሐመድ ይባላል። በአሁኑ ሰዓት ዱባይ ዩናይትድ ኢሚሬትስ አንድ መስጅድ ላይ በኢማምነት ያገለግላል። በሱ ላይ ረጅም ጊዜ ተራዊ ከተሰገደ በኋላ ከዛ በኋላ ደግሞ መልኩን ቀይሮ ረጅም ጊዜ በአጫጭር ሱራዎች ሲቀራ የነበረበት ሁኔታ ነው የሚገኘው። አሁን ደግሞ አልሐምዱሊላ ያው በህብዝ እንደያቹት እየተሰገደ ይገኛል ማለት ነው። ይህ ማለት ያው መስጊዱ ላይ የተለያዩ ነገሮች የነበሩበት እንደውም እንደ አዲስ አበባ የስጋት ቀጠና ከሚባሉት ውስጥ አንዱ ሀያ ስድስት መስጊድ ነበረ። አሁን ግን አልሐምዱሊላህ ብዙ ጊዜ አንጻራዊ ምንድን ነው አንዳንድ ቡድንተኝነት ነገር ነበረ። ይህ ማለት ማለት ነው በሃይማኖቱ ላይ ያን ያህል ግንዛቤው ኖሮን ሳይሆን ዝም ብሎ ጽንፍ የያዘ አይነት ገመድ ጉተታ ነበርና ያ ነገሮች በአሁኑ ሰዓት በወጣቱ ብስለትና እንዲሁም ደግሞ እናትና አባቶቻችን ከጎን በመሆን ያለውን ይቅርታ በመጠያየቅና የተለያዩ ነገሮችን እያደረግን ዛሬ ላለንበት ሰላም እንገኛለን። እንግዲህ እንደማየው ያው እዚህ ወጣቶችን ብዙ እያየው ነው። ያው መስጂድ አካባቢ እየካደሙ ነው መድረሳም እየተሰራ ነው ብዙ ነገር አይተናል። እና ያው ከተማ አካባቢ የሆነ ወጣት ወደ መስጂድ መግባት በጣም ከባድ ነው። ብዙ የሚሸውድ የሚያታለሎች ነገሮች አሉ። ሌሎቹንስ እንደዚህ አቅርባችሁ እናንተ የምሰሩትን አይነት መሰል ስራዎች እንዲሰሩ ምን እየተሰራ ያለ ነገር አለ እንደ ወጣት እንደ ወጣት? እዚ ሀያ ስድስት አካባቢ ላይ ያው ብዙዎቻችሁ የምታውቁ ይመስለኛል። በጣም ከፍተኛ ቁጥር ያለው ወጣቶች ያሉበት ቦታ ነው። ከዛ ስር አሁንም እነዚህን ለሶስት ስንከፍላቸው አብዛኞቹ ቀደም ብሎ ከልጅነታቸው እዚህ መስጊድ ገብተው ሂብዝ እየቀሩ የነበሩና በአሁን ሰዓት አብዛኞቹ መስጊዶች ተራ እያሰገዱ ያሉ ወጣቶች የ26 መስጊድ ወጣቶች ናቸው። ሁለተኛው ቡድን ደግሞ አሁን አዳዲሱ ጄኔሬሽን የመጣ ነው። እንደዛ ስል በአሁን ሰዓትም ከመቶ በላይ ሀፊዝ ተማሪዎች ያሉበት መድረሳም እየተገነባ ያለው ከሱ ጋር ተያይዞ ነው። ሶስተኛ ደግሞ አካባቢው ያው ኢንቫይሮንመንቱ ሀያ ስድስት ወይ ደግሞ አብነት ወይ ሰባተኛ አካባቢ ላይ ያሉት ወጣቶች አብዛኞቹ ይታወቃሉ። አልሐምዱሊላህ ያ ሲባል በዛም ያን ያህል ዱርዬ ያለበት ቦታ አይደለም። አብዛኛው ሙስሊም ወደ መስጂድ እየመጣ መስጂዱንም እያስከበረም ያለው አሁን እነዚህ የምንላቸው ነው። ትልቁ አንደኛ ምንድን ነው ግን፣ ወጣቶችን የምንጠራበት አጠራር በጣም የተከሸነ መሆን መቻል አለበት ነው። ለምን ሲባል አብዛኛው ጊዜ በአንዳንድ የረመዳን ሙስሊም አይነት ነገር ተደርጎ የሚጠራ አለ። ያ አካሄድ የተሳሳተ ነው። ምክንያቱም እንኳን አይደለም ለእኛ አካባቢ ይቅርና አላህ ስብሓነሁ ወተዓላ ነቢዩ ስለ ላ ሰለምን ኢነከ ላ ተሕዲ መን አሕበብተ ወላኪን አላህ የሕዲ መን የሻ ነው። አላ የፈለገውን ነው የሚመራው። አብዛኞቻቸው ወይም ደግሞ አብዛኞቻችን የተከሰብነው በረመዳን ነውና አሁንም አብዛኞቹ እየገቡ እየወጡ አይደለም እና አሁንም ጥቂት ወጣቶች የተወሰነ ሰላቱን አምስቱን ወቅት ሰላት የሚሰግዱ ናቸው። ነገር ግን ዳኢሞች መስጊድ ውስጥ ብዙ ስለማይዘወትሩ እቺ ረመዳን እየተጠቀምን ነው አብዛኞቹ የተጠለፉትና። የዚህኛው የዘንድሮ ረመዳንም ብዙ ወጣቶች እንደምናየው ገብተዋሉ፣ የሚወጡ አይመስሉንም እንሻ አላ። ከዛ አንጻር ያው እንደምታውቀው አላህ ሻህሩ ረመዳን አለዚ ኡንዚለ ፊህ ልቁርአን ቁርአን የወረደበት ወር ነው፣ የቁርአን ወር ነው። ለዛም ሲባል እንደምታየው ሰላሳውንም ቀን በሂፍዝ እናሳልፈዋለን። በዚሁ አጋጣሚ ግን ያው እዚሁ ረመዳን ላይ የእርቄ ሰላም ፕሮግራሞች የምናደርግበት ነው። ወሩ ሙሉ ፕሮግራም አለው። በእያንዳንዱ ቀን አጫጭር የሆኑ ዳዕዋዎች፣ በተራዊ መካከል የሚደረጉ ዳዕዋዎች አሉ። እነዛን ያው አካባቢያችን ላይ ብዙ የምታውቃቸው ዳዕዮች አሉ። የጅዙ መካል ልጅ ሰልሰብ ይላለ የአቡ ቁዳማ ሱልጣን ቶሬ ያለበት መስችን ነው። ሌሎችም እንደዚህ ትልልቅ የሆኑ ሰዎች ያሉበት ነው። ኢማምም አሉን ትልቅ ኢማም። እነሱም እየተተካኩ ዳዕዋ እያደረጉ ሙሉ ረመዳኑ በፕሮግራም እያሳለፍ ነው ያለ ነው። ሹክረን፣ ደስ ይላል። በጣም ነው የምናመሰግነው። እንደው በመጨረሻ የምታስተላልፈው እንኳን አደርሳችሁ የምትላቸው ቤተሰቦች ጓደኞች ካሉ አስተላልፍና። ኢንሻላህ እንኳን አደረሰ ለመላው ቤተሰቤ እንኳን ለ1446ኛው የረመዳን ጾም በሰላም አደረሳችሁ። ላለው ቀጥሎ ደግሞ መላው አለም በተለይ ደግሞ አለማችን ላይ ለብዙ ጊዜያቶች ሲሰቃዩ ለነበሩት ፍልስጤሞችም እንኳን አደረሳችሁ፣ ሱሪያዎችም እንኳን አደረሳችሁ ማለት ፈልጋለሁ። በዛው ልክ ደግሞ ለመላው የኢትዮጵያ ሙስሊም ማህበረሰብ እንኳን ለ1446ኛው የረመዳን ጾም በሰላም አደረሳችሁ ማለት ፈልጋለሁ። በመጨረሻም አንድ ጥያቄ ልጠይቅና

እሺ ሌላ ጥያቄ ጠይቀ። አይደለም ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። በቅድሚያ ስመን ታወቅ፣ ሱሌማን አበላ እባላለሁ። ሱሌማን ኬታ አካባቢ ነው። ከ26 ካቢኔት መሪ መስጂድ ወጣት ጀማዓ ላይ ነው የምሰራው። ረመዳን ረመዳን በጣም አሪፍ ነው። ማሻአላህ ወላሂ ከሌላው ወራቶች በጣም የተለየ ነው የዚኛው ወር፣ ከሌላ አመታቶች ማለት ነው። ያው መስጂዳችን ብዙ ለውጥ አይቷል። ከሌላው አመት አሪፍ ነው። እንዴ ሌላ አካባቢ ጾመህ ታውቃለህ ወይስ እዚህ ብቻ? እዚ ብቻ። ሌላ አካባቢ ይቻላል። ረመዳን ሲመጣ ምን ትዝ ይላል? ያው ብዙ ጊዜ እዚያ ነበር የምንሰግደው። ያው በትንሽ ምክንያቶች ምናምን ወደ ሌላ ቦታ ነበር እየወጣ የምንሰግደው ኮካ ባዮሽ፣ ወደ ሌላ ቦታ እና አሁን አልሐምዱሊላ ይኸው እዚሁ በራሳችን እየሰግ ከብረነዳን እንግዲህ እንደው ምታስተላልፈው አላህ ምርጡን። እኛ እዚህ ጋር ተገኝተናል፣ እናንተም በተቻላችሁ አቅም ነፍስ እያችሁን አሸንፋችሁ እዚህ ጋር እንድትገኙልን ሹክራን። ጥያቄ ልጠይቃ። መርሐባ። በቀን ውስጥ አምስት ሰላት አለ አይደል? ስንት ረካዎች አሉት? አስራ ሰባት ሰላም አሌይኩም ወረህመቱላሂ ወበረካቱ። ቀለል ያለች ጥያቄ ልጠይቅ ረመዳን ስንት ቀን ነው የምንጾመው? ረመዳን ሰላሳ ቀን ነው የምንጾመው። ማሻላ፣ አላሁ አክበር። መልካም ረመዳን ማስታወሻ እንዲሆን ነው። እሺ አጂ፣ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ቀላል ጥያቄ ልጠይቃችሁና ስጦታ አለን ከአፍሪካ ቲቪ። አርካኑ ለኢስላም ስንት ነው? አምስት። አላሁ አክበር፣ ማሻላ። መልካም ረመዳን ማስታወሻ ነው። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ምንድን ነው አንተ ፊት እራሱ ጾመኛ አይመስልም። ከዚህ በላይ እንደ በሶ ቢላ ተሸምጥጫ አታይም። ሶራ አልበላ ድሮ እንደዛ እናሳብ ነበር ቴምር እየሰረቀ ስትፈልዳ ተዚ አይለ ስሸ መጠጥ። እንዴት ነው ግን ረመዳን? ረመዳን አልሐምዱሊላ በጣም ደስ ይላል። በጣም አሪፍ ነው፣ እያለቀብን ነው እንጂ በጣም ደስ ይላል። አሁን ለአንተና ለጓደኞች እንደ የሆነ መልክት በላ ምን ልበላቸው? ረመዳን በጣም ብቻ ደስ በሚል ኢባዳ እያሳለፍ ነው ነው በቂራት ብቻ በፊት ከነበርንበት ሙዳው መተን ያው ብቻ በአጠቃላይ የአራዳ ልጅ ማለት አወል ሰልፍ የተገኘ ነው ውላቸዋለሁ፣ ጓደኞች። ስለዚህ ሁላችሁም አወል ሰልፍ ተገኙ ነው። እሺ፣ አንድ ጥያቄ ልጠይቅህ። ጁምዓ ስንት ረከዓ አለው? ሁለት። አላሁ አክበር። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። አለይኩም ሰላም ወራህመቱላሂ በረካቱ በቅድሚያ ስማችሁ እንድታወቅ አብራር ከማል እባላለሁ። አብራር ኬት አካባቢ ነው? እዚሁ ሀያ ስድስት መስጊድ አካባቢ ማሻላ። እንዴት ነው? 26 እና ረመዳን 26 ማሻላ። በጣም አሪፍ ነው። በጣም በጥሩ ሁኔታ ላይ ነው ያለ ያለ ነው። በጣም ቆንጆ ነው። ከበፊቱ በጣም ለውጥ አለው። በፊት አንዳንድ ነገሮች ነበሩ። አልሐምዱሊላ በአሁኑ ሰዓት በጣም በጥሩ ሁኔታ ነው ያለ። ነው ዘንድሮ ረመዳን ይከበራል። አልሐምዱሊላ ጥሩ ነው። እኛ ሁሌም ለምደነዋል። ምንም ችግር የለብን አልም አሪፍ ነው። ጥሩ ስለሆነ ዎ በጣም በጣም በመጨረሻም ለቤተሰብ ለጓደኛ እንኳን አደረሳችሁ እንኳን አደረሳችው፣ አጠቃላይ ለጀማእተል ሙስሊሚን አለም ላይ ላለሁ ሙስሊም በሙሉ እንኳን አደረሳችሁ ማለት ትፈልጋለሁ። ሹክረን ጀዛኩሙ ላሁ ኸይር። መልካም ረመዳን አሚን። ለሁላችን አሰላሙ አለይኩም ወራህመቱላ ወበረካቱ። ውድና የተከበራችሁ የአፍሪካ ቲቪ ተከታታዮች አሰላሙ አለይኩም ወራህመቱላ ወበረካቱ። የመንገድ ላይ ጥያቄና መልሳችን አሁንም እንደቀጠለ ነው። ረመዳን እንዴት ነው እናንተ ጋ ምን ይመስላል? ዛሬ ደግሞ በ26 አብነት አካባቢ ተገኝተናል። የተለያዩ ጥያቄዎችን እየጠየቅን ከዚህ አካባቢ ወጣቶች ጋር ቆይታ አድርገናል። በጣም ዘና ሚያረጉ ሚያስቁ ሚያዝናኑ መልሶችን አግኝተናል። አሁንም ከፕሮግራማችን ጋር አብራችሁን ቆዩላለሁ። አሰላሙ አለይኩም ወራህመቱላ በረካቱ